ለውጡ ኃይሉ በሄደበት ቁጥር ለውጡ ለማምጣት በታገልንበት ቁጥር የነውጥም ኃይል በዛው ልክ ውሸቱንም ሽብሩንም አጣምሮ ነው የሚሄደው። ይሄ ነገር ደግሞ የሚሆነው በምክንያት ነው። በፐብሊክ ኦፒኒየን ነው ሀገር የሚመራው፣ ሀገር የሚፈርሰውን በፐብሊክ ኦፒኒየን ነው። ይህም መንግስት በዛ መንገድ የወድቃል አይነት እሳቤ ሳይሆን ያለኝ እንቅፋት ይሆናል፣ ሶሻል ሚዲያውን አጣጥለን ንቀን ካለፍ ነው በእያንዳንዱ ስቴፕ እንቅፋት እየፈጠረብን፣ ልክ አሁን አማራ ክልል ያየነው አውት ኦፍ ኖ ሄርድንግ ነገሮች ተነሶ በሶሻል ሚዲያ ተራግበው እንዴት እንቅፋት መሆን እንደሚችሉ በደግ በተግባር አይተነዋል። ስለዚህ መናቅ የለብንም። እዚህ ጋር ያያዥ ማንሳት የምፈልገው ሶሻል ሚዲያው ላይ ኮንትሮል የለንም፣ ምንም አይነት ቁጥጥር የለንም። የሶሻል ሚዲያው ባለቤቶቹ ያሉ ፕላትፎርሙ ውጭ ሀገር ነው ያለው። አብዛኞቹ ሚዲያ ላይ የሚሰሩት ሰዎች ውጭ ሀገር ነው ያሉት እኛ እዚህ ሀገር ውስጥ ያለን ሰዎች አለን። ፕላትፎርሙ በራሱ በተለየ መንገድ የመንግስትን አቋም ይደግፋሉ ወይም ደግሞ እውነትና ኢትዮጵያዊነትን ያቀነቅናሉ ብሎ የሚላቸውን ሰዎች በተለየ መንገድ ነው የሚቀጠው። አሁን ራሴ እንደማሳያ ብጠቅስ እኔ ሰላሳ አንድ ጊዜ የኔ ቻናል ተዘግቶብኛል። ያለ ምንም ምክንያት፣ ያለ ምንም ማስረጃ፣ ያለ ምንም ጥፋት ነው የሚዘጉት። እዚህ ጋር አንድ ይህን በጣም አንገብጋቢ አድርጌ የማነሳው። በእኛ ሀገር ፖለቲካ ላይ በእኛ ሀገር ትውልድ ላይ በእኛ ሀገር እጣ ፈንታ ላይ እንደፈለጋቸው መጫወት የሚችሉበት እድል ተፈጥሮላቸው እኛ የሞትን እነሱ ፖለቲካ የሚያተርፉበት ሁኔታ ነው ያለው። የፕላትፎርም ብጥብጥም፣ ሁከትም፣ ሽብርም፣ ውሸትም የሚነዛው በዚህ በሶሻል ሚዲያ ነው። ይህም ብዬ አበቃ። ምናልባት እርስዎ በተደጋጋሚ የሚያነሱት የእርስዎ ስራ በደንብ ነው የሚገባኝ። እኔ ችግር የለብኝም፣ የቀናነትም ችግር የመጠራጠርም ስለሌለኝ ይገባኛል። እንደርስታ እንዳረጋለሁ ፉድ ሶቨርኒቲ የሚለው በጣም ፐርፌክት ነው። ቫሉ ሀይ ቫሉ የሚለው አለ፣ ኢነርጂ ሶቨርኒቲ አለ፣ ዳታ ሶቨርኒቲ ይላሉ መጨረሻ ላይ መጥተው። እሱ የሚገርም ስትራቴጂ ነው፣ በጣም ቢዩቲፉል ነው። ከዛ ዳታ ሶቨርኒቲ አንፃር ይህን የራሳችንን ፕላትፎርም ፈጥረን ጅምር ነገሮችን ቢያንስ በተወሰነ ደረጃ ሶሻል ሚዲያ የራሳችን ሶሻል ሚዲያ ማንም የማይፈረጭበት ማንም መጥቶ እንትን የሚልበት ኃላፊነትም ያለው ሀገር ውስጥ ቤዝ ያደረገ ነገር መስራት የምንችልበት እድል ቢኖር የራሳችንን የሶሻል ሚዲያ በተወሰነ ደረጃ ጀመረ ቢያንስ ወደፊት የምናሰፋው ግን እዚህ ሀገር ውስጥ የሆነ ነገር ማለማመጃ ነገር ብንጀምር እንትን የሆኑ ይመስለኝ። ያለ እዛ መቆጣጠር አንችልም። ኦፒኒየኑን ለሌሎች ሰጥተን እዳውን እየከፈልን መኖር አንችልም ብዬ ነው ማሰበው። አመሰግናለሁ። ሰጥ በየቀኑ ስለሚፈጠር ሚዲያ ትንሽ ያስቸግራል፣ ግን መደገፍ እንዳለበት ይታመናል። የክልሎች የክልል ሚዲያዎች ከክልል አመራሮች ጋር እነጋገራለን። እዚህ በሀገር ደረጃ በማዕከል ደግሞ ያላችሁት ከኮሚኒኬሽን ሚኒስትሩ ጋር እነጋገራለን። በጅምላ ለሁላችሁ ብዬ የማይሆን ቃል አልገባም፣ ግን እንደ የስራ ባህርያችሁ እና እንደ ኮንቴንታችሁ ይዘት ድጋፍ ለማድረግ እንሞክራለን፣ እንዳይወድቅ ማለት ነው። የምትሰሩት ደግሞ አምስትም ትሁን አስር ፐርሰንት እንደየ ተቋሙ ቢለያይም ዞሮ ዞሮ ለሀገር ስለሆነ ስለምታነቁ ማክሲመም ኤፈርት ይደረጋል። ሚዲያዎች ጠንከር ብለው ከልመናና ከተረጂነት ወጥተው መርህ ላይ ቆሙ መስራት እንዲችሉ ለመደገፍ ይሞከራል። የመረጃ ስርጭት ችግር አለ እንዳላችሁት በየቀኑ ስራዎቻችንን ሁሉም የስራ ኃላፊ ባለው የሶሻል ሚዲያ አውድ ፖስት ያደርጋል ከዚያ በተረፈ ኢንኳየር ማድረግ የሚፈልጉ ፈርዘር ኢንቨስቲጌት ማድረግ የሚፈልጉ ሰዎች ብዙ እድል አያገኙም። ፕራግማቲክ ለሆኑ ናሽናል ኢንትረስት ለገባቸው ሲጠይቁ በመረጃ በፋክት ላይ ሆነው ኤክስ ዋይ ዜድ ብሎ የሚጠይቁ ሰዎች ሲኖሩ ምንም ችግር የለውም። ኮሚኒኬሽን ሚኒስቴር እያጠራ ሲያቀርብልኝ ወደፊት እናያለን ማለት ነው። የእኛ ሚዲያ አሳሳቢው ጉዳይ እና ብንሰራበት የሚሻለው የሰፈር ሚዲያ መሆኑ ነው። ሌላው ቋንቋ ቢቀር እዚሁ አካባቢ የኛ ወንድሞች ጎረቤት ህዝቦች የሚገለገሉባቸውን ቋንቋዎች ተውሰን እኮ አይደለም። ትግረኛውም እዚህ አለ፣ አፋርኛውም እዚህ አለ፣ ሶማልኛውም እዚህ አለ፣ አረብኛውም ቅድም እንዳለው አሉ። ተጠቅመን መስራት ላይ ውስነቶች አሉ። በቅርቡ የጀመርነው ስራ አለ። በእኛ በኩል ግን መጠናከር አለበት። ውጭ ኢንፍሉዌንስ ማድረግ ካልጀመርን ከውጭ ብቻ እየቀዳን ብዙ ርቀት አንሄድም። እሱን የተሞካከሩ ጉዳዮች አሉ፣ እያጠናከርን እንሄዳለን። ሀገር ውስጥ ያለው ሚዲያ በዩቱብም ይሆን በሳትላይት ብሮድካስት የሚያደርጉ ሚዲያዎች ከሰፈርና ከመንደር ጉዳይ ያልወጡ ሰብስታንስ የማይገኝባቸው መሆናቸው ብቻ ሳይሆን ውጭ አለ የሚባለውም ኤክስፖዦር አለው የውጭ ሚዲያዎች ያያል የሚባለው ያንን እውቀት የጎደለንን የሚያመጣ የሚሞላ ሳይሆን ያለንን የሚያበጣብጥ ነው። ጎድሎዎች አሉ በአቀራረብ በመረጃ ብሎ ያን ጋፕ የሚሞላ አይደለም። ለሚዲያዎችን ያለኝ ምክር ብዙዎቹ ሚዲያዎች የምትወድቁት ወደፊትም መውደቅ የሚያመጣባቸው ብዬ የማስበው አንድ ሚዲያ ተቋም መቶ ሰው መቶ ኤምፕሎይ ያለው ከሆነ ቢያንስ ስልሳው ሪሰርቸር ነው መሆን ያለበት። ቢያንስ ስልሳው ሰርፍ እያደረጉ መረጃ የሚያነፈንፉ ብቻ ነው መሆን ያለባቸው። ሁለት ቢበዛ ሶስት ሰው ነው ያንን ሪሰርች ፕሬዘንት ማድረግ ያለበት። የእኛ ሚዲያ ጋዜጠኛ የሚሰበስበው እንደዛ ይሰራል። የተለመደ የዜና ጻፍ አለ ዋና አዘጋጅ የሆኑ ሰዎች መድከም አይጠበቅባቸውም ትንሽ ከሰማችሁ መጻፍ ይችላሉ። ያንም እናነባው። ለዚህ ነው አድማጭ አጣ ነው። የአንድ ለአንድ ዋን ኦን ዋን ያለው ኢንተርቪው ብቻ ሳይሆን ኒውስ ሲቀርቡ ኢምፓክታቸው መታየት አለበት፣ ምን ኢምፓክት አላቸው ተብሎ። ዋናው ስራ ያለው ከጀርባ ነው። እሱ ላይ ብናተኩር፣ የመንግስቱም የግሉም ብናተኩር፣ ብዙ የምትወርቁ አይመስለኝም ሚዲያው ኮንቴንት እስካለው ድረስ በዚያው ልክ ፈላጊው እየበዛ ነው የሚሄደው። ማወቅ ያለባችሁ ነገር ፍሪኩንሲ በጣም ውድ ሪሶርስ ነው። ይሄ ውድ ሪሶርስ እንደ ኢትዮጵያ ያለ ድሃ ሀገር ለልማት እና ለመንቃት መጠቀም ሲገባው ባልባሌ ወሬ ካባከነው ያው ወርቅ እንደማባከን ገንዘብ እንደማባከን ይቆጠራል። በዚያ ፍሪኩንሲ የሚተላለፉ ኢንፎርሜሽኖች ሁለት ችግር አለባቸው። አንሰማም አናደምጥም፣ አያስፈልግም፣ ሚዲያ ውሸታም ነው ቢቀርብን ይሻላል ካል አንኢንፎርምድ ያደርገናል። እናድምጣቸው እውቀት እናገኝበታለን ደግሞ ስንል የሚመጣው ወሬ፣ የሚመጣው ኢንፎርሜሽን የተዛባ ይሆናል። ትክክለኛውን ፋክት ሳይሆን ሮንግ ነገር ያመጣል። መደመጥ አለበት። ይሄ እውነተኛ ሚዲያ ነው ብለን ፎሎ እንድናደርገው በተቻለ መጠን እውነት መግለጥ የሚችል መሆን አለበት። እውነትን ካልገለጠ በቀር በሚኖረው ጩኸት፣ ክሊኮች፣ ኮሜንቶች ሊኖሩ ይችላሉ። ግን እርግጠኛ ነኝ ኮሜንት አድራጊውም ጭምር ወደ ውስጡ አይወስደውም። ያ ውሸት ቶሎ የሚተን ነገር ስለሆነ መዋሸትን እና እውነት መግለጥን መለየት ያስፈልጋል። ለአንዳንዶች እንጀራቸው ነው፣ ለእናንተ ግን ምን ያደርግላቸዋል? በዚያ መንገድ የሚበላ እንጀራ መሆን የለበትም። እንደዚያ ከሚሆን እውነቱን ጫካ ከፈለጋችሁ ጫካ መሄድ ማየት፣ የተዛባ ነገር ካለ መግለጥ። የጫካ ሀሳቢ ምንድን ነው? ፒያሳ ላይ የሞከርነው ነገር፣ ካሳንኪስ የሞከርነው ነገር በቂ አይደለም፣ በቂ አይደለም፣ በቂ መሆንም አይችልም። የቆየ ቦታ ስለሆነ ወይ ይጠባል፣ ወይም ማነካቸው ቤቶች ይኖራሉ። ፊውቸር ሲቲን፣ ስማርት ሲቲን ማሳየት አያስችሉም። ካሳንቺስ የተወሰነ አፍርሰናል። ፎቅ ፎቅ ግን እንተዋለን እኮ ፎቅ ሰርተን መንገድ እናደርጋለን። ባለው ነው የምንጠጋጋው እንጂ በምናስበው ልክ አይደለም። የጫካ ሀሳቤ የናንተ ልጆች፣ የእናንተ ልጅ ልጆች የሚያወድሱት ስራውን ጥያቄ የለውም። እናንተ ባይገባችሁም ችግር የለውም። ሰርተን ለልጆቻችሁ መተው ስለሚሻሉ ከኤርፖርት ጀምራችሁ ጫካ ኮኔክትድ ነው። ከጫካ ተነስታችሁ ኦብዘርቫቶሪ የሚባለው ከእንጦጦ በላይ ያለው ታውቁት ከሆነ አላቅም ኮኔክት ያደረግነው ነው ከኦብዘርቫቶሪ እንጦጦ ማርያም ኮኔክት ተደርጓል ከእንጦጦ ማርያም ጉለሌ ኮኔክት የተደረገ ነው ምን ማለት ነው ይሄ ክሎዝ ቱ 40 ኪሎ ሜትር ነው አላማው ልጆቻችን ሳምዌር ሂደው ከሚቀኑ ሞዴል ነገር እንዲያዩ ነው ጋዜጠኝነት ዜግነት እንደሌለው የምታስቡ ሰዎች ካላችሁ ተሳስታችኋል ጋዜጠኝነት ዜግነት አለው ልክ እንደ ወታደር ልክ እንደ ዶክተር እንደ ሀኪም፣ ልክ እንደ መምህር ልክ እንደ ደህንነት ሰራተኛ። ጋዜጠኝነት ዜግነት አለው። ጋዜጠኝነት ናሽናል ኢንትረስት አለው። ጋዜጠኝነት የሚቆምለት ሀገርና ባህል አለ። ዝም ብሎ ጋዜጠኝነት የሚባል ነገር የለም። ያን እያሰብን ለእውነት ቆመ መስራት ያስፈልጋል። የእኛ በሽታ ፐርፐዝ ማጣት፣ ሀገራዊ ፍላጎት ላይ፣ ሀገራዊ ጥቅም ላይ አለመቆም መሆኑን ማየት ያስፈልጋል ሉዓላዊነት። ቅድም አንድ ወንድሜ እንዳነሳው በዚያ መንገድ አይደለም መፍረስ የሚመጣው። ፕሮፓጋንዳ ነው ቀድሞ የሚያፈርሰው፣ ጥይት በኋላ የሚከተለው። መጀመሪያ ፕሮፓጋንዳ ይሰራል፣ ከዛ ነው ወደ ማፍረስ የሚኬደው። በእናንተ ኬዝ ኢትዮጵያ ስንዴ ታመርታለች፣ ስንዴ አታመርትም የሚል ክርክር አለ። እኛ አምርተናል እንላለን፣ ሰዎች ደግሞ አላመረተችም ይላሉ። እናንተም ትሰማላችሁ እንትና አንድ ብሎ ዘግቧል ብላችሁ ትናገራላችሁ። ግን በጣም ቀላል ነገር ነው። አስር ሚዲያዎች ተነጋግራችሁ አሸም ወደ ምዕራብ ኤንቢሲ፣ ወደ ምስራቅ ኢሳት፣ ወደ ደቡብ አንድ ደግሞ ወደ ሰሜን አስር ሰው ልካችሁ ስንዴ አርሶ አደሩ ባለፈው ዓመት ስንት አረስክ? አሁን ስንት አረስክ? ባለፈው ስንት አገኘህ? አሁን ስንት አገኘህ? ባለፈው በዓመት ስንት ታመርታለ አሁን እሳ ብሎ ስትሰባሰቡ ያሰራችሁ በቂ ዳታ ፐርፌክት አይደለም፣ ማሳያ ዳታ ሊሆን ይችላል። የተዘገበውን ከምናራግብ አንድ አንድ ሰው ልክን በመጠየቅ ማወቅ እንችላለን። በቲዎሪ በመጽሐፍት ሚዲያ ውግንናው ለእውነት ነው። እውነት እንዲወጣ እውነት እንዳይደበቅ ይሰራል ነው እነሱ ጋር ስናየው ግን እውነት ሁለት መልክ አለው። ፍጹማዊ እውነት እና አንፃራዊ እውነት አለ። ለምን አንጻራዊ ሆነ? ናሽናል ኢንትረስት ስላለ፣ ናሽናል ኢንትረስት ስላለ። እሱን እንዴት አድርገን ነው በድህረ እውነት ዘመን በዲጂታል ዘመን እኛ ልናመጣ የምንችለው? ዲጂታል ድህረ እውነትን ሞር ያስፋፋ እና የገለጠ ችግር። እንደተባለው ስልክ ያለው ሰው ሁሉ ጋዜጠኛ ነው። ያሻውን ይናገራል። የተናገው ደግሞ አየር ላይ ይውላል። እንዴት አድርገን ነው አስታርቀን የኛን ብሔራዊ ጥቅም አረጋግጠን ሰውን የምናነቃው? ሰው በተፈጥሮ መልካም መልካሙን ነገር ማየት አይችልም። በተፈጥሮ በግልም ይሁን በቡድን የከፋውን ነገር ብቻ ነው መዞ የሚያየው። ያልተመቸውን ነገር ነው የሚያየው። በንግግር ውስጥም አግሬሲቭ የሆነውና ጥላቻ የተሞላበት ቶሎ ይደመጣል። ለዚህ ነው የሚዲያ ሰዎች የሚሉት። እኔም ከዚህ ቀደም እንዳልኩት ስትናደድ ብዕርህንም ሽጉጥህንም አታንሳ። ሽጉጥህን ብታነሳ ሰው ትገላል። ብዕርህም ብታነሳ ግን ትውልድ ትገላል። አንዴ ሳይሆን ደጋግመ ትገላል። የምንጽፍና የምንናገር ሰዎች ዛሬም ብቻ ሳይሆን ነገ እንደምናጠፋ አስበን ኃላፊነት ተሰምቶን ቢሆን ጥሩ ነው። የእኛ መሰረታዊ ችግር ሶስት ነው። አንደኛው አዎንታዊ መረጃ ፖዚቲቭ የሚባል ኢንፎርሜሽን ራድየት አይደረግም። አሁን መረጃዎች አይሰራጩ። አሁን መረጃ ሳይሰራች ሲቀር ደግሞ ሰውን ዲፕዳውን down inspire አቅሙ እየቀነሰ ይሄዳል። ሁለተኛው misinformation እናደርጋለን። መረጃው ከሚለው ውጪ አሳስተን እንዘግባለን። ሶስተኛው በሬ የወለደ ነው፣ ምንም የሌለ ነገር disinformation እናረጋል። እንደዚህ አይነት ሴራ ላይ ኢንትሪግ ላይ ኮንስፒሲ ላይ ያተኮረ ስራ እመኑኝ ስር የለውም። አይቆምም አይቆምም። እኛ ጋር ምን ችግር አለ? በኢንፊልትሬሽን ሚዲያዎቻችን፣ ፓርቲ ውስጥ፣ መንግስት ውስጥ የገቡ ሰዎች አሉ። ብዙ ጊዜ እንዳልኩት ሚማር እያል እየጠበቅን እያየን እያየን ሰዎቹ ቀስ ቀስ እያሉ ይወጣሉ። ሲወጡ ጩኸቱ ራሱ አንዴ ከሆነ ችግር አለ ማለት ነው። እችን እንኳን ለማስተዋል የሚዲያ ሰዎች በትምህርታችሁ በልምዳችሁ ምክንያት የነቃችሁ መሆን አለባችሁ አንድ ሰው ምን እንደሰራ ሳታቁ ቢሮውን ሳያጸዳ ዛፍ ሳይተክል ሰፈሩ ላይ አንድ ሰራተኛ ዳሃ ያለች እሱ ጋር ገንዘብ አዋጥቶ ሳያግዛት ዝም ብሎ መጥቶ እናንተ ጋር በዩቱብ መልአክ መልአክ ሲጫወትክ የት ሰራ መች አገለገልክ ስንት ዛፍ ተከልክ ለስንት ዳሃ ቤት ሰራ ምን ያክል ታነባለ ምን ያክል ጻፍክ መጠየቅ እኮ አለበት ሰውየ ዝም ብሎ መጥቶ እንትን ነኝ በሚል እንዴት ይሆናል? አይሆንም። ግን ወደፊትም ማወቅ ያለባችሁ ነገር በፍጹም በኢትዮጵያ ፖለቲካል ኤንቫይሮንመንት ኢምፖርትድ ኢንዲቪጁዌልስ መጥተው ስልጣን መያዝ አይችሉም። እኔ ስለፈለኩ አይደለም፣ አይመችም። ሁኔታው በዛ መንገድ ብዙ አይሳካም። እና የትጉ ጋዜጠኛ እና የሰነፍ ጋዜጠኛን ባህሪ በመግለጥ እነሱን እዛ ውስጥ ማሳየት እሞክራለሁ ትጉ ጋዜጠኛ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 የሶስት ጓደኛሞች ታሪክ ልንገራችሁ። ሶስት ጓደኛሞች መንገድ እየተጓዙ አንደኛው ሶስቱም ጓደኛሞች የአንድ እንስሳ ዌስት ያያሉ እና አንደኛው ከእነሱ መካከል ይህንን ፋንድያ ይጣለው አኒማል ጭራ የለውም ይላል። ጀስቲፋይ አላደረገም ግን ጭራ የለውም ይላል። ትንሽ እንደተጓዙ ሁለተኛ ጓደኛው ደግሞ አንድ ዛፍ ስር አርፈው ተቀምጠው ሳለ ዛፉን ብቻ አስተውሎ በዚህ ያለፈው የአኒማል አንድ አይን የለውም ይላል። ትንሽ ሲጓዙ ሶስተኛው ሰው ደግሞ ጓደኛቸው ያ በዚህ ያለፈው አኒማል ከፍተኛ ክብደት ያለው ሸክም ተሸክሟል ይላል። አለፍ እንዳሉ አንድ ሰው ይመጣባቸዋል። እባካችሁ ወንድሞቼ ግመል ጠፋብኝ አይታችኋል ወይ? ይላቸዋል። እና የመጀመሪያው ግመልህ ጭራው ቆራጣ ነው ይለዋል። አሁ ይላል የጠፋበት ሰው። ሁለተኛው አንዱ አይኑ አያይም ይለዋል። አሁ አይም ይላል። ቾክሎ አሁንም ሦስተኛው ብዙ ዕቃ ጭኗል ይለዋል። አዎ ከባድ ዕቃ ጭኗል ይላል። ሦስቱም ባንዳፍ አላየነውም አሉ። ሌቦች ግመሌ እንደበቃችኋል አምጡ። ጭራ እንደሌለው አንድ አይን እንደሌለው እቃ መሸከሙን ሳታዩ እንዴት መናገር ትችላላችሁ? ሌቦች ናችሁ ብሎ ይጨቃጨቃሉ፣ ይካሰሳሉ፣ ፍርድ ቤት ይሄዳሉ። ፍርድ ቤት ይሄዱ ያስረዳል ሰውየው ጠፋበት ደክሞኝ ነበር፣ በረሃ ውስጥ ነው። ሸላብ ባረገኝ ቅልፌን ስነሳ ግመሌ የለም። ግመሌም ፍለጋ ሲሄድ ሶስት ጓደኛሞች አገኘኋቸው። ሶስቱን ስጠይቃቸው አንዱ ጭራ የለውም አለኝ፣ አንዱ አንድ አይኑ አይሰራም አለኝ፣ አንደኛው ደግሞ ከባድ ዕቃ ተሽክሟል አለኝ። እሱን አምጡ ግመሌ ስላቸው ደግሞ አላየንም አሉኝ፣ እና ሰርቀውብኛል ብሎ ይከሳል። እነዚያ ራሳቸውን ድፌን ሲያደርጉ ለዳኛው የለም እኛ ግመሉን አላየነውም እኔ ጭራው ተቆርጧል ያልኩት ጭራ ያለው ግመል ፋንድያ ሲጥል ጭራው ስለሚመታው በተን በተን በተን ይላል። ይሄኛው ከመር ከመር ስላለ ጭራ ባይኖረው ነው እንጂ ቢኖረው እንደዛ ሊሆን አይችልም ብዬ ነው ጭራ የለውም ያልኩት። ሁለተኛው ደግሞ ዛፍ ስር አረፍ ስንል ቀና ብዬ ሳይ ከብራንቹ በአንዱ ጫፍ ተበልቷል፣ በአንደኛው ጫፍ አልተነካም የሚደርስበት ግመል ሁለቱም ማየት ቢችል ኖሮ ይሄኛውን ለም ነገር ሳይበላል ያልፎ አይችልም ብዬ ነው። ሶስተኛው ደግሞ ዳናውን ሳይ በመንገድ ላይ አሸዋ ውስጥ ጠለቅ ያለ ገባ ያለ ስለሆነ ያልጫነ ግመል ቢሆን ያን ያክል ዳናው የጠለቀ አይሆንም ብዬ ነው እንጂ አላየውም ይላል። እና ሰውየውን ብሎ መለሰ እናንተ አስተዋይ ጓደኛሞች ናቸው። ከታየው ባሻገር ከሚሰማው ባሻገር አናላይዝ ማድረግ የምትችሉ ብልህ ሰዎች ናቸው። አንተ ደግሞ ያልነኩ ሰዎች ባልገባህ መንገድ የከሰስክነህ፣ ብሎ ለያቸው። ሰዎቹ ጋዜጠኞች ከሚነገራቸው ነገር ባሻገር ከሚሰሙት ነገር ባሻገር ጎርጎረው ማየት ካልቻሉ ጥፋት ይመጣል ማለት ነው። ይሄም ምነግራችሁ አጠቃላይ አውዱ ላይ ያለውን ፕሮፓጋንዳ በደንብ አንደርስታንድ ታርጉ ስለምፈልግ ነው። ሚዲያና ሎ ኢንፎርስመንት ኤጀንሲስ ሎ ኢንፎርስመንት ኤጀንሲስ የሚቀራቸው ብዙ ነገር አለ። ብዙ ነገር አለ ግን ኢትዮጵያ በታሪኳ እንደ አሁን ያለ ሎ ኢንፎርስመንት ኤጀንሲ ገንብታ አታውቅም። ምንም ጥርጥር የሚያስፈልገው፣ ሚዲያ በሚመለከት የግሎቹን በሚመለከት አንድ አካባቢ የሚለው ጉዳይ አሁን ፌዴራል ላይ 40 50 ትሆናላችሁ፣ አሁን 40 50 እዚህ ጋር ስሩ ቢባል አንደኛ በጋራ አንድ ፎቅ ሰርቶ ፍሎር መከፋፈል እኛ እንወድም፣ እንደሱ ታውቃላችሁ። እሺ ግድ የራስህን ደሞ ስራ ቢባል ሁለት ሶስት እንኳ አትሆንም የምትሰሩ ከዚህ ውስጥ። በጣም ኤክስፔንሲቭ ነው ስራው፣ በደንብ አስቡበት፣ የፋይናንስ ሶርሳችሁን አስቡበት እና ጊዜ ወስዳችሁ ፕሮፖዛሉ ይቅረብ እናያለን። ሀሳቡ መጥፎ አይደለም፣ እዛ ፊልም ይሰራበት አንድ ሰፈር ማዕከል መጥፎ አይደለም። ግን በምን ገንዘብ ይገነባል ነው አሁን ደሞዝ መክፈል አቅቷቸው እየተበተኑ ላሉ ሚዲያዎች ምን ያክል ከባድ እንደሚሆን አስቡት። እና ምንችል ሲሆን ጊዜው ሲመጣ የምናደርገው ይሆናል። መረጃን በሚመለከት ህግ ማስፈጸም በሚመለከት በተለይ ማህበሩ ማህበሩ ኔ አንድ መስሎ የነበረ መቶ ከሆነ አስቸጋሪ ነው። አንድ ከሆኑ ከሰብሰብ ካሉ ግን በአብዛኛው የፖሊሲ የህግ ጉዳይ እየተማከረ ነው። ጥሩ ነው። ወረዳ ስንሄድ ይይዙናል ያለችው ህቴ ይኖራል አለ ነገር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 እንደየስራቸው እንደየሰዋቸው መጠን የተወሰነ ድጋፍ ቢደረግ ለምናግዘው ለእናንተ ብለን ሳይሆን እናንተ ከሌላችሁ ሀሳቦቻችን ስለማይሳኩ ማለት ነው። ተቹን፣ ጠይቁን፣ ግን አትቅጠፉ፣ አትቅጠፉ፣ አትዋሹ፣ አጌንስት ናሽናል ኢንትረስት አትሄዱ። ያ እስካሁን ድረስ የሚያጣላ ምንም ነገር የለም፣ ምንም ነገር የለም። በዛ ሀሳቤ የኢትዮጵያን ተስፋ የኢትዮጵያን ነገ እያሰባችሁ በፍቅር በአንድነት ለማንሰራራት በእውነት በእውቀት ለመግለጥና ለመገለጥ እውነትና እውቀት ሳይንሻፈፉ ለማንቃት በትህትና ለማስተማር በጎደሉ ጉዳዮች ጥቆማ ብታደርጉ ይታረም ይስተካከል ብትሉ ለእያንዳንዳችን ተጨማሪ የእውቀት ምንጭ እንጂ ክፋት የለውም። ግን ትህትና ይፈልጋል። በጥበብ ደግሞ በትጋት ኢዚ መሆን የለበትም። ጉዞ ትጋት ይፈልጋል። በትጋት ያለውን ነገር ለማሳየት ብትሞክሩ፣ ይህን ስታደርጉ መከራ የምትቀበሉ ሰዎች፣ የምትፈተኑ ሰዎች፣ የምትቸገሩ ሰዎች ካላችሁ የምርጫችሁ ውጤት እንደሆነ አስቡት። ለኢትዮጵያ ጥቅም ብቻ የሚያግዝ ሆኖ እንስራ። እች ያገር ተስፋ አላት። ዝም ብዬ አይደለም፣ ትበለጽጋለች ምለው ህዝቡን ማንቃት ማስተማር፣ ወደ ትክክለኛው መንገድ መውሰድ፣ ያን ማድረግ ነው መንግስት ሲሳነው መንግስትንም ክሪቲሳይዝ ማድረግ አለባችሁ። ያንን ግን የምትገልጡበት መንገድ ትህትናና እውነት እውቀት ከሌለው ገና ሳንሰማው ነው ምንገፋው። እንደዚያ እንዳይሆን ለሀገር ኢንትረስት የምትሰሩ ሰዎች በዛ ስፕሪት እስከመጣችሁ ድረስ በእኛ በኩል ከእናንተ ጋር ተባብሮ ለመስራት ህግ ለማሻሻል ስልጠና አቅም ለመገንባት ፋይናንሻል ለመደገፍ ፍላጎት አለ በእኛ በኩል የተነሱ ጥያቄዎች